የክልሉ ፖሊስ ኮሚሽን ኮሚሽነር ዶክተር ካሳ ባደረጉት የመክፈቻ ንግግር ስልጠናው በሁሉም ዞኖችና ወረዳዎች ለሚገኙ የፖሊስ አባላት በቀጣይነት እንደሚሰጥ ተናግረዋል። በዛሬው ቀን ለሶስት ተከታታይ እንደሚደረገው ስብሰባን እንደ ሀገር የሚሰጥ ስልጠና ሲሆን ይህ ስልጠና በዚህ ብቻ የሚበቃ ሳይሆን በየዞን ወደ ወረዳ ወርዶ አጠቃላይ በተቋማችን ያለው አመራር አባላት በሙሉ የሚሳተፍ ይሆናል። የፖሊስ አባላትን አቅም ለማሳደግና የበለጠ ውጤት ለማስመዝገብ የሚያስችል በመሆኑ ትኩረት እንዲሰጠውም አሳስበዋል። ይህን ስልጠና የምትሳተፉት አመራሮች በተገቢው ይህን ስልጠና ተከታታችሁ በተገቢው ደግሞ እንድታወዱ ጥሬን አሳልፋል። የክልሉ ሰላምና ጸጥታ አስተዳደር ቢሮ ምክትል ኃላፊ አቶ ሀብታሙ አለሙ ስልጠናው የዓለምን ፖለቲካ ሁኔታ ተቀያያሪነት ከግምት በማስገባት የሚሰጥ ነው ብለዋል። ዓለም አቀፉን የጂኦ ፖለቲካ ሁኔታ በመገንዘብ ተገቢውን ቁመና ለመያዝ እና የፖሊስ ሰራዊቱን አረዳድ የተሻለ ለማድረግ የሚያስችል እንደሆነ ተናግረዋል። በዓለም ደረጃ የጂኦ ስትራቴጂ ሁኔታ በተለይ ደግሞ በአፍሪካ ቀንድ ያለን አገር እንደመሆናችን መጠን የአገራችንን ሉዓላዊነት ለማስከበር ካለንበት የጂኦ ስትራቴጂ ሁኔታ አንጻር ተገቢ ዝግጅት እና ቁመና እንዲኖርን ይህ ስልጠና በተለየ መንገድ በክልላችን ያሰልጣኞች ስልጠና ይሰጣል። የደቡብ ምዕራብ ኢትዮጵያ ህዝቦች ክልል ከተቋቋመ ወዲህ የፖሊስ ሰራዊቱ አኩሪ ተግባራትን በማከናወኑ ሰላም ከፈጠሩ ክልሎች ተርታ መመደቡን አስታውቀዋል። እንደ ክልል ከተቋቋመንበት ጊዜ ጀምሮ የአገሪቱን ብልጽግና ከማረጋገጥ አንጻር ሰላምን ከመፍጠር፣ ሰላምን ከማረጋገጥ አኳያ ከፍተኛ ሚና እየተወጣን መተናል እንደ ሀገር ክልላችን ዘላቂ ሰላም የፈጠሩ ክልሎች ተርታ ውስጥ ልንቆም ችለናል። ሀገርንና ክልሉን ፍጹም ሰላማዊ ለማድረግ ተቋማዊ መሰረትን ማጠንከር እንደሚገባ የተናገሩት አቶ አብታሙ የስልጠናውን ዓላማ ለማሳካት ቁርጠኛ መሆን እንደሚገባ አስገንዝበዋል። የክልሉ ምክር ቤት ዋና አፈ ጉባኤ አቶ ወንድሙ ኩርታ እንደተናገሩት ኢትዮጵያ ያስመዘገበቻቸው ውጤቶች በእልህ አስጨራሽ ትግል የመጡ ናቸው። እነኚህ ውጤቶች የተመዘገቡት በሀገር መከላከያ እና በፖሊስ ሰራዊት አባላት እንዲሁም በሌሎች የጸጥታ አካላት መስዋዕትነት ነው ብለዋል። ሀገራችን ያስመዘገበች የመጣችው የለውጥ ሁኔታ በርካታ ፈተናዎች የያዙበት ነው። ውጤቶች እንደተጠበቁ ነው። በጣም በእልህ አስጨራሽ ትግል ውስጥ ትንቅንቅ ውስጥ ሆነን ውጤት እያመጣን ያለንበት ጊዜ ከመሆኑ ጋር ተያይዞ በተለይ እርሱ ለዚህ ለፖሊስ አመራርና አባላት ትልቅ ትርጉም ይኖራሉ ብዬ አስባለሁ። አንዳንድ ለውጦች በርካታ መስዋዕት የተከፈለባቸው ናቸው። ከመከላከያ ሰራዊታችን፣ የፖሊስ አባላችን፣ ሚሊሻዎች ጭምር ሳይቀሩ ዋጋ የከፈሉበት የሞቱበት፣ ደማቸውን አጥንታቸውን የከሰከሱበትን ውጤት ነው እያስመዘገብን ያለ ነው። በሚቀጥሉት ጊዜያት ፈተናዎች እንደሚያጋጥሙ ስለሚገመት ዝግጁነትንና ብቃትን ማሳደግ የሚችል የሥልጠና መድረክ መሆኑንም ተናግረዋል። አሁን ሀገራችን ከያዘችው አቋም አንፃር ከዚህም የማሰብ መስዋዕትነት፣ ጥንካሬ፣ አንድነት፣ አቋም በሚያስፈልግበት ደረጃ ላይ ያለ ነው። ቅረብ ጊዜ ወዲህ በሀገራችን ውስጥ የተመዘገቡ ያሉ በርካታ ለውጦች በአጎራባች ሀገሮችም በራቅ ባሉ በዓለም ሀገራትም በአፍሪካ ውስጥም ቢሆን የአንዳንዶች አይን በጣም እየቀላ ነው። እዚህ ውስጥም ሆኖ የተመዘገበ ያለው ለውጥ ደግሞ እጅግ በጣም አስደማሚ ነው። ነገም ከዚህ የተሻለ ለውጥ ለማምጣት በጣም ብዙ መስዋዕት፣ ብዙ አቋም ያስፈልጋል። በአሁኑ ወቅት በክልሉ ያለው ሰላማዊ ሁኔታ መልካም መሆኑን በመግለጽ ለዚህ የፖሊስ ሰራዊት አባላት ሚና ከፍተኛ ነው ብለዋል። ይህ የፖሊስ አባላትና አመራሮች ስልጠና በፌዴራል ፖሊስ የህግና ሰብአዊ መብት ጉዳዮች መምሪያ አስተባባሪ በሆኑት ረዳት ኮሚሽነር ፋሲላ ሻግሬ እየተሰጠ ይገኛል።